ትንሽ መኪና ካልሆነ በስተቀር ሌላ መኪና አይሄድም ነበር። መንገዱ ጉድጓዳማና አቧራማ ነበር። በዚህ ምክንያት መኪኖች ወድቁ ነበር። ችግር ነበር። እስከ በእግር ነው መንደር ነበር። አሁን መኪናው ቅርብ ነው የተደረሰው። ከቀብሪ ዳር ዋርዴር የሚያስተሳስር መንገድ አልነበረም። ከአምስት እስከ አስር ቀን ይወስድ ነበር። በዚህም ምክንያት ማህበረሰቡ በችግር ውስጥ ነበር። ጥራትን ከስር መሰረት መጀመሪያ ላይ ጥራትን ከጠበቀው ጥራት ጥራት ደግሞ ራሱን ይጠብቃል ይባላልና፣ በቀላፎና አካባቢው ብዙ የግብርና ምርት አለ። ይህን ወደ ገበያ ለማውጣት ያገለግላል። በአንድ ሀገር ውስጥ ሁልጊዜም ቢሆን ቀድሞ መገኘት ያለበት መሰረተ ልማት ነው፣ መንገድ ለውጭም ይሁን ገቢ ንግድ መሳለጥ ድርሻው የጎላ ነው። በኢንቨስትመንት ተመራጭ ለመሆን ለምጣኔ ሀብታዊ እድገት፣ ማኅበራዊና ኢኮኖሚያዊ ልማት ያለ መንገድ መሰረተ ልማት አይታሰብም። እንደ ኢትዮጵያ መንገዶች አስተዳደር መረጃ አሁን ላይ ስልሳ ከመቶ የሚደርሱት የሀገሪቱ ዜጎች ከመንገድ በሁለት ኪሎ ሜትር ርቀት ይገኛሉ ክረምት ከበጋ ወደሚያገለግሉ መንገዶች ለመድረስም በአማካይ እስከ አንድ ሰዓት ከሰላሳ ገደማ ይወስድባቸዋል። በሶማሌ ክልል ከዋርዴር ቀብሪ ዳህርና ከጎዴ እስከ ቀላፉ ያሉ አርብቶ አደሮችንና ነዋሪዎችን ደረጃውን በጠበቀ ሁኔታ ከገበያና ካሰቡበት ለመድረስ የሚያስችላቸው የመንገድ መሠረተ ልማት አልነበራቸውም። በዚህ የመንገድ መሰረተ ልማት እጥረት በችግር ውስጥ ከነበሩ ነዋሪዎች አንዱ ነው። በሽራ አህመድ ድሮ በእግራችን ፍየሎችን ይዘን እስከ ሶስት ሰዓት እንጓዝ ነበር። አሁን ላይ ባጃጅ ገብቷል። ቶሎ ደርሶ መመለስ ነው። እኔ ያደገው እ አካባቢ ነው እ የሚያደገው እ አካባቢ ነው እ አፈር መንገድ ነበረ። መኪና ሰናብ ከሰነበ ተበላሸል፣ ነበር መንገዱ ተበላሸል ነበር። ችግር ነበር። በእግር ከብዳር እስከ እስይ በእግር ነው መንደር ነበር። ግመል ይዘን ወደ ጎዴ ለመሄድ አንድ ሳምንት ይወስድ ነበር። እንደገና ወደዚህ ለመመለስም አንድ ሌላ ሳምንት ይፈጅ ነበር። ከዋርዴር ቀብሪ ዳሃር ከተወሰኑ ከባድ ተሽከርካሪዎች በስተቀር ሌሎች አነስተኛ መኪኖች አልነበሩ። አሁን ላይ ከቀብሪ ዳሃርም ከዋርዴርም ሁሉም አይነት ተሽከርካሪዎች ይንቀሳቀሳሉ። በጣም ተደስተናል። ከተማችንም ተነቃቅታለች። አሁን ላይ በክልሉ ዞንን ከዞንና ወረዳዎች እንደዚሁም ክልሉን ከጎረቤት ሀገራት ጋር የሚያስተሳስሩ መንገዶች ግንባታ በኢትዮጵያ መንገዶች አስተዳደር እየተካሄደ ይገኛል። ከነዚህ የመንገድ መሰረተ ልማት ግንባታዎች ውስጥ የዋርዴር ቀብሪ ዳህር መንገድ ግንባታ ስራ አንዱ ነው። መንገዱ ያው መጀመሪያ ላይ ያው አራር ፊፍቲ በሚባል ነገር ደረጃ ላይ የነበረ ሩላር ሮድ ነው። ያው በደንብ የጥርጋ መንገድ ነበረ ያው ኤግዚስቲንግ መንገድ ቢሆንም ጥርጊያ መንገድ ነው። ይሄ አፕግሬዲንግ ፕሮጀክት ነው ወይ ደግሞ የመንገዱን ኳሊቲ ከፍ ማድረግ ነው። ኦልሬዲ በጣም ግን አስቸጋሪና ብዙ ጊዜ ሰዎች ከዚህ ከጫፍ እስከ ጫፍ 140 ኪሎ ሜትር ሲሄዱ አዳጋች የሆነ እንቅስቃሴ የሚያደርጉበት ሁኔታ ነው ያለው። በዚህ በሁለቱ ዞኖች ቆራሃይና ዋርደ ዶሎ ዞንን ስለሚያገናኝ በዚህ መሀል ያሉ ወደ ስድስት ቀበሌዎች አሉ፣ አራት ወረዳዎች አሉ። እነዚህን ያገናኛል ይሄ። እነዚህን ስድስት ቀበሌዎች እና አራት ወረዳዎችን ያገናኛል። እንዲሁም ሁለት ዞን ትልልቅ መቀመጫ የሆኑ ሁለት ከተማዎችን ያገናኛል ማለት ነው። ፕሮጀክቱ 138 ኪሎ ሜትር ርዝመት ያለው ነው። መነሻውን ቀብሪ ዳሃር ላይ አድርጎ እስከ ዋርዴር ከተማ ድረስ ይዘልቃል። የመንገድ ግንባታ ፕሮጀክቱ በተለያዩ የግንባታ ምዕራፎች ውስጥ ነው። ቀደም ብሎ አስፋልት የለበሰው ክፍል ለትራፊክ ክፍት ተደርጓል። የመሬት ድልዳሉና ንጣፍ ሥራ፣ የትላልቅ መለስተኛና አነስተኛ ድልድዮችና ቦዮች ግንባታ ሥራም እየተካሄደ ነው። በፐርሰንት እናስቀም ከተባለ ሰብ ቤዝ ወደ 59 ፐርሰንት፣ ቤዝ ኮርስ ወደ 44 ፐርሰንት፣ ከእንደገና ደግሞ ዲቤስቲ ወይ አስፋልት ደብል ሰርፌስ ትሪትመንት የምንለው ወደ 25 ፐርሰንት ተሰርቷል። ከዛ ውስጥ ደግሞ ትልቁ ስራ ያለብን የብሪጅ ስራ ነው። ከዛ ውስጥ ሰብስትራክቸሩን ሰርተናል። አሁን ወደ ሱፐር ስትራክቸር ነው ፕላናችን ማለት ነው። ሌላ ደግሞ ድሬነጅ ክሮስ ድሬነጆች ከ207 ውስጥ 116 ተሰርቷል which means ወደ 56% የሚሆነው ተጠናቋል ማለት ነው። 60 ሜትር ስፋን ያለው ፋፍም ወንዝ ላይ የሚሰራ የሚገነባ ድልድይ ነው። አልሞስት ሰብስትራክቸር ጨርሰናል። ሰብስትራክቸር የምንለው ነው ከሜን ስትራክቸሩ በላይ ያለው አካል ነው። እሱን ወደ ስለጨረስን የመንገዱን 50% ጨርሰናል፣ የስትራክቸሩን 50% ጨርሰናል ማለት ነው። እርዝ ወርክ ላይ ስንመጣ ኦልሞስት ዘጠና ነጥብ አምስት ፐርሰንት ነው እርዝ ወርክ አኮምፕሊሽመንታችን። ብዙዎቹ ስትራክቸር አልቀዋል። ኦልሞስት እስከ ሰማንያ ባለው ስትሬች ላይ እስከ ሰማንያ ባለው የመንገድ ስትሬች ስትራክቸር ኦልሞስት ፋይናላይዝድ ሆኗል። ከሰማንያ እስከ መቶ ሰላሳ ስምንት ያለው ላይ ነው አሁን ከዚህ በኋላ የምንሰራው እንጂ እስከ ሰማንያ ባለው ላይ ኦልሞስት ፋይናላይዝድ ሆነዋል ስትራክቸሮች ማለት ነው። ለመንገድ ግንባታ ፕሮጀክቱ ከኢትዮጵያ መንግስት የ1.9 ቢሊዮን ብር በጀት ተመድቦለታል። ግንባታውን ማክሮ ጠቅላላ የግንባታ ተቋራጭ እያካሄደው ነው። የማማከርና የቁጥጥር ሥራውን ደግሞ የቻይናው ሲአርቴክና ክሎቨር ኩባንያዎች በጣምራ እያከናወኑት ይገኛል። በኢትዮጵያ መንገዶች አስተዳደር በሶማሌ ክልል እየተገነባ ያለ ሌላኛው ፕሮጀክት ነው፣ የጎዴ ቀላፎ የመንገድ ስራ ፕሮጀክት። ከዚህ በፊት የነበረው መንገድ በጣም የተበላሸና ከጎዴ ቀላፎ ለመድረስ እስከ ሰባት ሰዓት ሁሉ የሚወስድ ጊዜ ነበረ። አንዳንዴም መንገድ ላይ ሁሉ የሚያሳድርም ሁኔታ ነበርና በጣም የተበላሸ ሙሉ ዓመቱን አገልግሎት ሊሰጥ የማይችል በዝናባማ ወቅት በተለይ የትራፊክ እንቅስቃሴ የሚስተጓጎልበት ጊዜ ነበረ። የጎዴ ቀላፉ የመንገድ ስራ ፕሮጀክት በአስፋልት ኮንክሪት የመንገድ ግንባታ ደረጃ እየተገነባ ያለ ፕሮጀክት ነው። አጠቃላይ ርዝመቱ 100 ኪሎ ሜትር ነው። መንገዱ የመንገዱ ደረጃ ዲሲ አምስት ነው የምንለው፣ በኢትዮጵያ መንገዶች አስተዳደር የደረጃ የመንገድ ደረጃ ዲሲ አምስት ነው። የፔቭመንት ሌየር የምንላቸው የፔቭመንት ንጣፎች ሰቤዝ 250 ሚሊ ሜትር፣ ቤስ ኮርስ አሁን እየሰራ ነው ያለ ነው 175 ሚሊ ሜትር እና ከላይ ደግሞ አስፋልት 50 ሚሊ ሜትር ወይም 5 ሴንቲሜትር ነው። መንገዱ በአስፋልት ኮንክሪት ደረጃ እየተሰራ ያለ መንገድ። እስካሁን የመንገድ ፕሮጀክቱ ግንባታ 80 በመቶ ደርሶ አላፈጻጸሙ ያ ማለት እስከ 60 ኪሎ ሜትር ግንባታው ተጠናቋል። በ2026 ሙሉ በሙሉ ስራውን አጠናቀን ለትራፊክ ክፍት ይሆናል ብለን እየሰራን ነው። የመንገድ ስራ ፕሮጀክቱ ሲጠናቀቅ የአካባቢው አርብቶ አደሮችን ከገበያ ጋር ከማስተሳሰር ባለፈ ሀገሪቱን እና ክልሉን በቀጥታ ከጎረቤት ሀገር ሶማሊያ ጋር ደረጃውን በጠበቀ መንገድ ያስተሳስራል። አሁን ከጎዴ ቀላፎ የሚነሳው ሎት አንድ ነው የሚባለው። ቀጥሎ ሎት ሁለት ይኖራል። ከቀላፎ እስከ ፈርፈር ድረስ ይሄዳል። ሎት ሁለት ሲጠናቀቅ ከአጎራባች ሶማሊያ ጋር ያገናኛል። እስከዚያ ድረስ ደግሞ የማህበራዊ እና ኢኮኖሚያዊ ጠቀሜታው ከፍተኛ ነው። ይህ መንገድ ሲጠናቀቅ ለአካባቢው ማህበረሰብ ትልቅ ምርታን ያመጣል። በዚህ አካባቢ በተለይም በቀላፎ አካባቢ ብዙ የግብርናና እንስሳት ሀብቶች አሉ። መንገዱ እነዚህን ምርቶች ወደ ገበያ ለማውጣት ያግዛል። ከዚህም ባለፈ ክልሉን ከጎረቤት ሀገር ሶማሊያ ጋር በቀጥታ ያስተሳስራል። እነዚህ የመንገድ ስራ ፕሮጀክቶች በጥራት ተገንብተው ተገቢውን አገልግሎት ይሰጡ ዘንድ በኢትዮጵያ መንገዶች አስተዳደር ከቤተ ሙከራ እስከ መስክ የዘለቀ የቁጥጥርና ክትትል ሥራ ይደረግባቸዋል። ምንድነው አይነት አባባል አለ? ጥራትን ከስር መሰረት መጀመሪያ ላይ ጥራትን ከጠበቀው? ጥራት ደግሞ ራሱን ይጠብቃል ይባላል እና ኪፕ ዘ ኳሊቲ ዘን ኳሊቲ ዊል ከፕ ኢትሰልፍ ይላል። ያ ማለት ምንድን ነው? መንገዶች ሲሰሩ 20 ዓመት 15 ዓመት የሚል ዲዛይን እንትን አለው እና ያንን ፐሬድ ደግሞ ሰርቪስብሊቲ አገልግሎት እንዲሰጥ እዚ ጋ ነው ጥራት መጀመሪያ የምንሰራው ማለት ነው። ስለዚህ አንደኛ አስፋልት ሲሰራ ወይም ዲቢኤስ ሲሰራ ትሪትመንቶች ብዙ ጊዜ ቶሎ ስለሚጎዱ ከስር መሰረቱ ፍሬሽ ኳሪ ከማቴሪያል ሶርስ ጀምረን ጥራቱን ቼክ እናደርጋለን። ማለት አቧራ እንዳይረው ነው። ከኳሪ ጀምረን ጥሩ ጥሩ ድንጋይ እንመርጣለን። ቴስቶችም አሉ የራሳቸው ኳሪ ትፋ ኤሲቪ ኤልኤ የሚባል ግራዴሽን ሙሉ አሟልቶ ይህንን ጥራት ካየን በኋላ ደስት ፍሪ የሆነ ማቴሪያል አሽተን ጽድት አድርገን ከወሰድን በኋላ ከቢትሙን ጋር ቦንድ ሲያደርግ ቦንዴጅ ይኖረዋል። ማለት አቧራ ግን ካለው ያቺ ጠጠር አይታችኋት ከሆነ መኪና ሲሄድ እንደዚህ ያፈናጠራት የሚሄድ አለ። እሷ እንዳትፈናጠር እስኪድ ሬዚስታንስ የሚባለው እዚህ ጋር ነው። በቃ ትልቁ ነገር የምንሰራው ማለት ነው። እስካሁን ባለው ሂደት ሁሉ ነገር የሚያሟላ ነው እና ለመንገዱ ጥንካሬና ሲባል ሁሉም ቤዝ ኮርሱም የራሱ ቴስት አለው ሰብግሬዱም ያለው ሰብግሬዱም አለ ሁሉም ነገር በፍተሻ ነው የሚካሄደው እና ያንን ፍተሻ አልፎ ነው እዚህ ፕሮጀክት ላይ እንግዲህ የምነግራችሁ ይህ መንገድ መጀመሪያ ሲጀመር መጀመሪያውም ብዙ አክሰስ ብላ አልነበረም አሁን ግን ደረጃውን ጠብቆ ያው እንደምታዩት በጥሩና በአማረ መልኩ በጥራት ጭምር ያው በጥሩ መልኩ እየተሰራ ነው እና እነዛን ዲዛይኖች ደግሞ ስናደርጋቸው ምንድነው የተደረጉትን ዲዛይኖች ዲዛይን በተደረገው መልኩ ለወደፊት ብዙ አመት እንዳገለግል ተደርጎ የሚሰሩ መንገዶች ናቸው። የአካባቢው አስተዳደርና ነዋሪዎች ዛሬ ላይ እነዚህ የመንገድ ፕሮጀክቶች በተያያዘላቸው ጊዜ እንዲጠናቀቁ አስፈላጊውን ትብብር እያደረጉ ነው። በጣም ነው የሚተባበረ ያለ ከተማ ከዚህ በፊት አልነበርም። መንገዱ ዝም ብሎ ቤቶች ማፈረስ ምናምን ነበረ። ግን ማንኛውም ሰው በቃ ከተማ ሄዶ የሚፈልገውን ነገር ገዝቶ ሲመጣ ከድርጅቱ ጎን ሆኖ ከመንግስት ጎን ሆኖ ይሁን መሰረተ ልማትን ይህ ተሰራ ያለ መጣ መንገድ መጣ። እኔ የምሰማው ልቤን እኔ የምሰማው ነገር ጥሩ ነገር ነው ስለሌለ የአካባቢው መስተዳደርና የክልሉ መስተዳደር በጣም ሰፖርቲቭ ነው። በሁሉ መልኩ ሰፖርት ያርገውናል። ስራውን ስንሰራ ያው እነሱ አሁን ኢቨን ራይት ኦፍ ዌይ የመውሰድ ማስከበሩንም ስራ አብረው ሆኖ እያገዙን እንትን እያደረጉ ነው ያሉት እያገዙ ነው ያሉት። ስከለ ብልሸ የአካባቢው ማህበረሰብ ከዚህ ቀደም የነበረውን የመንገድ ችግር ስላየ አሁን ላይ በዚህ ፕሮጀክት ግንባታ ደስተኛ ነው። በፊት ጠቀሜታውን ስላልተረዳ በወሰን ማስከበር ላይም ችግር ነበር። አሁን ላይ ያ ችግር የለም። ሁሉም ተባባሪ ነው። የነዳጅ እጥረትና አቅርቦት ችግር፣ የግንባታ እቃዎች የዋጋ ንረትና የኮንትራክተሮች አቅም ውስንነቶች የየፕሮጀክቶቹ ዋና ዋና ተግዳሮቶች ሆነዋል። በፕሮጀክቱ ላይ ከዚህ ቀደም ብዙ ተግዳሮቶች ነበሩብን። ለምሳሌ ነዳጅ እጥረትና የሲሚንቶ አቅርቦት ችግሮች ነበሩ። ያን ሁሉ ችግር ተወጥተን ዛሬ ላይ ስራውን እያከናወነ ነው። ኮንትራክተሩ በአሁኑ ሰዓት ባለው አቅም እየሰራ ነው። ከፕሮጀክቱ ከመሀል ሀገር በጣም ሩቅ ከመሆኑ የተነሳ ማሽነሪዎች ተፈለገው መጠን ማጓጓዝ አልተቻለም። በተለይ ዳምትራኮች፣ የገልባጭ መኪናዎች እጥረት ነው ያለው እንጂ ሌላውን ሙሉ በሙሉ አቅሙ እየሰራ ነው ያለው እና በታቀደለት ጊዜ ያጠናቅቃል ተብሎ ነው እንግዲህ የሚታሰበው ተጨማሪ ጊዜ ወደፊት የሚሰጥ ከሆነ። ያው እውነት ለመናገር ያው ብዙ አይነት ችግሮች ገጥመናል ይህን ኮንስትራክሽን። ለዛም ያው ፕሮጀክቱ የተወሰነ መልኩ ተጓተዋል። ከገጠሙን ችግሮች አንዱ ያው የራይቶፌ ማስከበር የክፍያ ጉዳይ ጋር የተያያዘ ለረጅም ጊዜ በሱ ምክንያትም ይሹ ነበረ። ከዛ ውጭ ደግሞ ኮንትራክተሩ የራሱ የካሽ ፍሎ ፕሮብለሞቹም ነበሩበት። ከዛ ውጪ ያው አካባቢው ደግሞ በጣም ሰሚ አሪድ እና ሞቃታማ ቦታ በመሆኑ ዝናብ እጥረት ስለሚኖር የውሃ እጥረት በጣም ይከሰታል። ብዙ ጊዜ የውሃም እንደዚሁ ተመሳሳይ እንትን አለው። ከዛ ውጪ ሃይፐር ኢንፍሌሽን ኦልሞስት በጣም ትልቅ ኢንፍሌሽን የኮንስትራክሽን ግባቶች መወደደዳቸው ከመጠን በላይ የነዳጅ እነዚህ አቅርቦቶች ከምንጠብቀው ኮንትራክተሩ ኤክስፔክት ከሚያደርገው ከኖርማልተ ከፍ እያለበት ስለሆነ እሱም የራሱ ሆነ አስተዋጽኦ አድርገው ሲሚንቶ፣ ብረት እና ነዳጅ የተመሳሰሉ ግባቶች ዋጋቸው መናር ለስራው መጓተትም አንድ አስተዋጽኦ አድርገዋል። እነዚህ ፕሮጀክቶች በግንባታ ሂደታቸው ውስጥ ለበርካታ የኢትዮጵያውያን ወጣቶች የስራ ዕድል ማግኛና የሙያ መቅሰሚያ የተግባር ትምህርት ቤቶች ሆነውላቸዋል። ያው እኛ ደስተኛ ነን ደስተኛ ነን። በረሃ ቢሆንም ሙያውን ከመልመድ አኳያም ሙያ እየለመድን ነው። ሁለተኛ፣ ያው እንግዲህ ከክፍያ ጋር ተያይዞ እስካሁን ባለው ነገር ደስተኛ ነን። እንግዲህ ለዚህ ጋር የሚያመጣው ጥቅም ብዬ የማስበው ያው ከሀገሪቷ ጋር ተያይዞ በሚሰሩ ግንባታዎች ላይ ባለሙያ አንቸገርም። እንዲሁም በቃ በአንዳንድ ሙያዎች ላይ በሚታዩት በማሽኖች፣ በዲዛይነር በሁሉም ነገር ወጣቱ ሙያ እየለመደ ትልቅ ትምህርት እያገኘ ትልቅ እውቀት እያገኘ ለሀገሩ ጥቅም ያበረክታል ብዬ ነው የማስበው። ገና ቀን ስራ ይሰራሉ፣ ረዳት ይሆናሉ። እዚህ ጋር እንደ የሚያውቁት ዶዘር ኦፕሬተር አለ፣ እስካቫተር ኦፕሬተር አለ፣ ግሪደር ኦፕሬተር አለ። እዚህ መቶ ለምዶ ይህን ማሽን እስከሚልደረስ ብዙ ሰዎች ሙያ ተምሮታል። ያም አንደኛ በሙያ የተሻሻለ በመሄድን፣ በሁለተኛ በጤናማ ሆነ በየቦታ ላይ መስራት ማግኘቴ በጣም ደስ ይለኛል። እንደነ ዝቅ ያለው ሰው ለወደፊቱም ራሱን ያሻሸላል፣ ቤተሰብን ያግዛል፣ ራሱም ሰው ይሆናል። በሶማሌ ክልል በተለያዩ ግንባታ ምዕራፍ ውስጥ የሚገኙት እነዚህ ፕሮጀክቶች ከወዲው ዞንን ከዞን ወረዳዎችን ከወረዳና ቀበሌያት ጋር በማስተሳሰር የአካባቢው ነዋሪዎችና የአርብቶ አደሩን ማህበረሰብ የጉዞ ድካም እያቀለዱ ነው። በክልሉ ቀላፍ ወረዳ ሀራ ጉድዶ የገጠር ቀበሌ ነዋሪው በሽር አህመድ መሐመድም ዛሬ ላይ የሚኖርበትን መንገድ አቋርጦ የሚያልፈው አዲስ መንገድ በአጭርና ምንቾት ባለው ሁኔታ ካሰብበት አድርሶ እየመለሰው ነው። ድሮ ፍየል ይዘን ወደ ገበያ ለመሄድ እስከ ሶስት ሰዓት እንጓዝ ነበር። ይህ መንደራችንን የሚያቋርጠው መንገድ ከመጣ ወዲህ ግን ትራንስፖርቱ እንደ ልብ ነው። ባጃጅም አለ። ጉዳያችንን በአጠረ ጊዜ አጠናቀን የምንመለስበትን እድል ፈጥሯል። ባታባን ከዚህ ቀደም በዚህ አካባቢ መንገድ አልነበረም። ግመል ይዘን ከዚህ ጎዴ ደርሰን ለመመለስ እስከ አንድ ሳምንት እንጓዝ ነበር። ከዛ ተመልሰው ለመምጣትም ሌላ አንድ ሳምንት ይወስድ ነበር። ዛሬ ግን የተለየ ነው። በአጭር ሰዓት የፈለግንበት ቦታ ደርሰን እንመለሳለን። ከዚህ ባለፈ ለነፍሰ ጡር ሴቶችም አምቡላንስ እንደ ልብ እንዲገባ አድርጓል። መንግስትንም የገነቡትንም እናመሰግናለን። ስድስት አባል በሰባት አመት ውስጥ ነው ወረዳ የሆነሽ። በሲ ወረዳ ደግሞ ብሱ መሰረተ ልማት መንግስት እየሰራ ነው። ይሄ መንገድ ከተሰራ በኋላ ብሱ ተሰክቶ የነበረ መንገዶች፣ ከተሞች ተደግቶ እየተሰላልፈ ነው አለ። አሁን ከወርደ እስከ ጉግሎ ወረዳ ነው ያለው። በፊት የነበረን አሁን የነበረ በጣም ጥሩ እንቅስቃሴ ነው ያለው። ህዝብም ሀሪፍ ነው። መንገዱ ለህዝባችን እፎይታን የፈጠረ ነው። ከተሞች ተነቃቅተዋል። የንግድ ትስስሩም እየተነቃቀ ነው። ደስተኞችም ነው። የፕሮጀክቱ አፈጻጸም በጠቅላላ በዚህ ሰዓት 81.69 ፐርሰንት ላይ ነው የሚገኘው፣ 81.69 ፐርሰንት። በተለያዩ ምክንያቶች ተጨማሪ የ450 የስራ ቀናት 450 ቀናት ተሰጥቶት ኮንትራክተሩ ስራውን እየሰራ ይገኛል። ተጨማሪ የጊዜ ማራዘሚያ ጠይቆ እየታየ ነው ያለው። በአሁኑ ጊዜ ፕሮጀክቱ በታቀደው የተወሰነ መዘግየት ቢያሳይም እንቅስቃሴ ግን በተሻለ ሁኔታ እየተንቀሳቀሰ ነው እስከሚቀጥለው ኦክቶበር 2026 አካባቢ ነው። ኦክቶበር 2026 እናጠናቃለን ብለን እናስባለን። ቢኮዝ ብዙውን የአፈር ስራውን ስላለቀና ሶስት ክረሸሮችም ስላሉን ብዙ ሪሶርስን ሞቢላይዝ እያደረግን ስለሆነው ጀስት በሚቀጥለው ዓመት 2018 ላይ ሰብስቴንሽሊ ኮምፕሊት ለማድረግና ሌላ አንስለሪ ስራዎች የሚቀሩ የጋይድ ፖስት፣ ሳይን ፖስት የመሳሰሉ አንስለሪ ስራዎችን ደግሞ እስከ ኦክቶበር 2026 ድረስ በፈረንጆቹ ማለት ነው እናጠናቅቃለን ብለን እንግዲህ ቀን ከሌሊት እየሰራ ነው።